የመከላከያ ቁመና በአማራ ክልልና በኦሮሚያ ክልል ምን ይመስላል? የሚለውን ያው እንደምታወቀው ሰሞኑን ሁላችንም የምናውቀው ነገር ነው። በአማራ ክልል በተለይ በወልዲያ አካባቢ እና በጋሸና አካባቢ የተከሰቱ ጉዳዮች ከሚዲያም ሰምተናል። የፋኖ ኃይል በቀላሉ መከላከያን ያጠቃበት እና ብዙ ነገር አይተናል። ይህ ነገር እንዴት ሆነ? የመከላከያ ቁመና ምን ይመስላል? ምንድን ነው ከዚህ የምንረዳ? የሚለውን መዳሰስ ያስፈልጋል። ወደ ኦሮሚያ ክልልም ቀጥለን እንሄድበታለን። ኦሮሚያ ክልልም በተለያዩ ዞኖች አዳዲስ ያው የኦሮሞ ነጻነት ሰራዊት የተጎናጸፈ ያለው ብዙ እንትኖች አሉ። ብዙ ያልተነገሩ ነገሮች አሉ። በተለይ በኢሉባቦር አካባቢ፣ በሀረርጌ አካባቢ፣ በአርሲ እና ዳግም ደግሞ በሰሜን ሸዋ እና ምዕራብ ሸዋ ያው ድሮ ብዙም እንቅስቃሴ ያልነበራቸው ያው ተስፋፍቶ ብዙ ለውጦች አሉ በተለይ በጦር ሜዳ በተለይ በውጊያ አካባቢ ብዙ ለውጦች ይችላሉ እሱን ምንድን ነው የመከላከያ ሰራዊት የአብይ የመከላከያ ሰራዊት ቁመናው ምን ይመስላል የሚለውን በደንብ መረዳት ያስፈልጋል በተለይ በሁለቱ ክልሎች ላይ ፎከስ በማድረግ ስለዚህ አሁን ወደ አንተ ልመልስ ይታናል በሁለቱም ክልሎች የመከላከያ ቁመና ያው እንደምናስታውሰው በአንድ ሳምንት እንጨርሳለን፣ በሁለት ሳምንት ጨርሰን እንመለሳለን። ያው በተለይ በኦሮሚያ አካባቢ ባለፉት ሰባት ዓመታት የምንሰማው ተመሳሳይ የአብይ ሪፖርቶች እናውቃለን። አንድ ሳምንት ነው የምንፈጅብን በቃ ጨርሰን አጽድተን እንመለሳለን ከወለጋና ከጉጂ ተባለ። ከዛ በኋላ ሰባት ዓመት አለፈ እና የኦሮሞ ነፃነት ሰራዊት አሁን ሁሉም ቦታ ተደራጅቶ የሚገኙበት ሁኔታ ነው። የአማራ ክልልም ያው ሁለት ዓመት ጨርሶ ሶስተኛ ዓመቱን ይዟል ጦርነቱ። ፋኖም ብዙ ብዙ ድሎችን እየተጎናፀፈ ነው። ይሄ ሀቅ ነው። ይሄ ምንድን ነው? የመከላከያ ሰራዊት፣ የአብዬ ጦር ምን እየሆነ ነው? እንዴት ታይዋለህ? ይታነ መልካም ምልከይሳ እንግዲህ አንተም አንስተሃዋል፣ እንደጀመርከው ያ ሁሉም ሰው እንደሚያስታውሰው አንድ ጊዜ በሳምንታት ቀጠሮ እየወሰዱ ሌላ ጊዜ በወራት ቀጠሮ እየወሰዱ እየጨረስን ነው፣ አልቀዋል፣ በአስር ፐርሰንት ነው እየገጠምን ያለ ነው ምንም በቃ ከምንም የሚቆጠሩ ሰዎችም አይደሉም ብለው በአማራ ክልልም በኦሮሚያ ክልልም የሚንቀሳቀሱ ታጣቂዎችን እና አቅማቸውን የማሳነስ በተለይ በህዝብ አይን ውስጥ ከዚህ የሚገባ ወታደራዊ ኃይል ያለው ቡድን አይደለም የሚል ነገር ለማሳየት ብዙ ጥረዋል። ይሄ የሚታወቅ ነገር ነው። በተለይ ኦሮሚያ ውስጥ በተደጋጋሚ እንደተናገሩት በተወሰነ ደረጃም ደግሞ ፕሮፖጋንዳቸው ተገዥነት እንዳገኘ ይታወቃል። ይሄ ደግሞ የተለያዩ ምክንያቶች አሉት። አንደኛ በተለይ እነሰኝ የገቡ ጊዜና ከዛ በኋላ አይ በቃ ከዚህ በኋላ የቀረው ምንም የሚረባ ነገር አይደለም የቀረው የሚል ነገር ነው የተጀመረው እንዲያውም ከዚያም አልፈው የቀሩትን አዛዦች ለመያዝ ነው የምንንቀሳቀሰው እንጂ አሁን የምንዋጋው ኃይልም የለንም የሚል ነገር ነበረ። እንደው ለማስታወስ ያክል ማለት ነው። አማራ ክልልም አሁን ሰሞኑን እንደዚህ ነው እየተናገሩ ያሉት፣ ከተሸነፉ በኋላ መከላከያ ከተመታ በኋላ እና እጅ ከሰጠ በኋላ መከላከያ ኃይሉ በሰልፍ በቪዲዮ ከታየ በኋላ አዛዦቹን ለመያዝ ነው እየተንቀሳቀስን ያለ ነው የሚል ነው። ግን በተጨባጭ መሬት ላይ ያለው ሁሉም ሰው እንደሚያውቀው ጦርነቱ የሚካሄደው በድሮን ጭምር ነው። በአማራ ክልልም በኦሮሚያ ክልልም ጦርነት በመሬት ብቻ ሳይሆን በድሮን ጭምር ነው። ምን ማለት ነው? በድሮን ጭምር ማለት አንደኛ ወታደራዊ ኃይሉ በመሬት የመቅጠም አቅሙ በፊትም የተዳከመ ነው። የአብይ ይሄ ማለት ወታደራዊ ብልጫ የለውም፣ ጠመንጃ የለውም፣ የወታደር ብዛት የለውም ማለት አይደለም። እንደሚታወቀው ኦኤልኤ በኦሮሚያ ፋኖ በአማራ በህዝቡ ታቅፎ የሚንቀሳቀሱ የህዝብ ልብ ያገኙ ታጣቂዎች ናቸው። ስለዚህ እነኝን መቅጠም አልቻለም። ስለዚህ የቂም በሚመስል መልኩ ሁሉ አንድ ጊዜ ትምህርት ቤቶች ላይ ሌላ ጊዜ ጤና ጣቢያ ላይ እየተኮሱ ህዝብን ሰላማዊ ህዝብን ሲፈጁ ነው የከረሙት። ይሄ እንግዲህ በኦሮሚያ አሁን ኦልሞስት ሰባተኛ ዓመቱን ነው። በአማራ ክልል ሁለት ዓመት ጨርሰው ሶስተኛ ዓመት ውስጥ ገብቷል፣ እንደዚህ አይነት ውጊያ ከተጀመረ ማለት ነው አሁን በኦሮሚያ ባለፉት ሰባት ዓመታት ስናይ የከረምነው ነገር በአማራ ክልል በጣም በከፍተኛ ደረጃ ሲታይ ነው የነበረው። ባለፉት ጥቂት ሳምንታት ውስጥ ምንድን ነው የተደረገው? መከላከያ በእዝ በኮር ነው የምንቀሳቀሰው። ያ ኃይል ነው የተመታው። አሁን በአማራ ክልል ያለው የፋኖ ወታደራዊ እንቅስቃሴ ከእንቅስቃሴው ማንበብ እንደሚቻለው ይሄ የጉሬላ ትጥቅ በጉሬላ ትጥቅ ከመዋጋት እና ወደ ኮንቬንሽናል ግጥሚያ ለመሄድ እዛ መሃል ያለ ኃይል ነው የሚመስለኝ ሳየው ማለት ነው። ኮንቬንሽናል ላይ ደርሷል ብዬ አልልም፣ ግን ወደ ኮንቬንሽናል የተቀረበ ግን ከጉሬላ በጣም ያለፈ ኃይል ሆኗል። አሁን አሁን እነሱ የሚናገሩትን ብቻ ሳይሆን የተፈጸመውን ነገር ስንመለከት ክፍለ ጦሮችን መበተን ጀምሯል። ክፍለ ጦሮች ተበትነው አሁን በዚህ ሰዓት የተማረኩት በተለይ የቆሰሉት ሰዎች እርዳታ እንዲያገኙ እንደዚህ አይነት ልመና ነው እየተካሄደ ያለው። ከዛ በኋላ ደግሞ የድሮን ውጊያ ነው በጣም የተጧጧፈው። ምን ማለት ነው? በመሬት የሚንቀሳቀስ ወታደራዊ ኃይል ቅድም እንዳልኩት ፋኖን የመቅጠም ያለው አቅም የተመታ ነው ማለት ነው። ይሄ በአካል የተመታው ብቻ ሳይሆን እንደገና ራሱን አድራጅቶ ወደዛ አካባቢ በተለይ ወልዲያና ወልዲያ አካባቢ ሄዶ የመንቀሳቀስ አቅሙ የተመታ ነው ማለት ነው ሞራሉ የለም የወታደር ሞራል ተነክቷል በዚህ ጉዳይ ላይ ስለዚህ በአስቸኳይ ወታደሮችን እንደገና ወደዛ የማዝመት አቅሙ የለም ከዚህ በፊት ባለፉት ሳምንታት እንደሰማ ነው ደግሞ ሆርን ኮንቨርሴሽን እንደደረሰው መረጃም እንደምታስታውሰው መከላከያ ውስጥም ብዙ የመጨነቅና የመደናገጥ ጉዳይ ተፈጥሯል። በዚህ ጉዳይ ላይ መረጃ እነከሌ ስላሸለኩ ነው እነከሌ ወደ ጠላት እየሄዱ ነው እንደዚህ የሚል ድንጋጤ አለ እዛ ውስጥ። ስለዚህ ምን እየሆነ ነው ላልከኝ ከዚህ በፊት ያለው ይሄ ፋቲግ እየጨመረ ነው በጣም እየጨመረ ነው ከዚህ በፊት ወታደሮች አደባባይ ሁሉ ወጥተው ራሳቸውን እየቀረጹ ሌላ ጊዜ ደግሞ በፓርላማ ስብሰባ ላይ እየቀረቡ እየተጋበዙ ችግራቸውን በቴሌቪዥን ጭምር እየተናገሩ ነው ያሉት ይበቃናል ደክሞናል ሰልችቶናል ከህዝባችን ጋር መዋጋት የሚል ይሄ ነገር በጣም አስቸጋሪና መቆጣጠር ከሚቻልበት ጊዜ አገዛዙ መቆጣጠር ከሚችልበት ደረጃ እያለፈ ያለ ነው የሚመስለኝ። ምልኬሳ እና ኦሮሚያ ውስጥም የተደረገው ይሄው ነው። ለመጀመሪያ ጊዜ አይደለም፣ ኦሮሚያ እንደነገርኩ ሰባት ዓመት አስቆጥሯል። መመታትም አለ መምታትም አለ። ነገር ግን አሁን በጣም ብሶበታል። ምንድን ነው የባሰበት? አንደኛ እነሱ ከተናገሩት በጣም እጥፍ ድርብ በሆነ መልኩ የኦሮሞ ነጻነት ሰራዊት ሰርቫይቭ ማድረግ ብቻ መኖር ብቻ ሳይሆን አዲስ የውጊያ አውድማዎችን ከፍቷል። በምስራቅ በአርሲ እና በሐረርጌ በተለያዩ አካባቢዎች አዲስ የውጊያ ሜዳዎችን ከፍቷል። ይሄ እነ አዛዦቹን እየፈለግን ነው ለመያዝ፣ ወዲያ ወዲህ እየሮጥን ነው የሚለው ነገር ሳይሆን የውጊያ አውድማዎች አዳዲስ የውጊያ አውድማዎች እየተከፈቱ ነው። ይሄ ነገር ደግሞ ይሄ ወታደራዊ አሰላለፉን ብቻ ሳይሆን የፖለቲካ አካሄዱንም በተለይ ኦሮሚያ ውስጥ ያለውንም እየቀየረ የሚሄድ ነው የሚመስለኝ። ምልክስ አመሰግናለሁ። ያው እየሆነ ያለው ግልጽ ነው ማለት ነው። የአብይ ወታደር በሁለቱም ክልሎች እየተሸነፈ እንደሆነ ምንም እዚህ ላይ የሚያጠያይቅ ነገር አይደለም። ይሄ ለምንድ ነው የሆነው? አንተ እንዳልከው መከላከያ ተስፋ ቆርጧል፣ በአብይ ተስፋ ቆርጧል። መከላከያ በተለይ የኢትዮጵያ መከላከያ ሰራዊት ለምንድ ነው ምዋጋው ብሎ ጠይቋል። መልስ የሚሰጥ ሰው የለም። አብይ ለአብይ ለኔ ብላችሁ ተዋጉ ብሎ በቀጥታ አላወራም? ለኢትዮጵያ ይላል። የቱ ነው ኢትዮጵያ? ሰውም መጨፍጨፍ፣ በድሮም መጨፍጨፍ፣ በታንክ ማቃጠል አሁን ደግሞ ወታደሮቹ አንደኛ እህል እንኳን አያገኙ የቀይ ቀይ መስቀል ቅድም ያልከው እርዳታ እንኳን አያገኙ። የሞተው እንኳን ሬሳው ሞቷል ተብሎ ለቤተሰቡ አይረዳም ምንም መልእክት እንኳን አይደርስም። ደሞዛቸው ሚታወቅ ነው፣ ደሞዝ የላቸው። የአብይ ሰራዊት በአግባቡ እንኳን ስልጠና አልወሰዱም። የሆነ እንደ በቃ ይ ለብለብ አድርጎ ቀጥታ በማይሆን እንትን አመራር ወደ አማራ ክልል ወደ ኦሮሚያ ክልል እንዲዘምቱ ይደረጋል። ህዝብን እንዲጨፈጨፉ ይደረጋል። ከዚያ በኋላ ያው ይማረካሉ፣ ይሞታሉ። አካላቸውን ያጡ ሰዎች ደግሞ መንገድ ላይ ለማኝ ነው የሚሆኑት። በአብይ ዘመን እንደዚህ ለሰራዊት ማሰብ ምናምን የለም። ስለዚህ አሁን በፖለቲካ አብይ ስለተሸነፈ በወታደርም እየተሸነፈ ነው። ስለዚህ አብይ እየተዘረረ ነው በሁሉም ቦታ። አሁን የኢትዮጵያ መከላከያ ሰራዊት አብዛኞቻቸው ደግሞ በግድ በጉልበት ነው አይደለም የሚመለመሉት፣ በግድ እኮ ነው እና በግድ መልምለ ምን ምን ሊያደርጉልህ ነው? እና አብይ በግድ ከየ በተለይ ደግሞ ከኦሮሚያ የሚመለመሉት እኮ በየስድስት ወሩ እንደ እንትን ወረራ ይካሄዳል። ከዛ በኋላ ለብ ለብ ስልጠና ይሰጣሉ፣ ያሰማራሉ። በዚህ ምክንያት አንደኛ በፖለቲካ መሸነፉ አብይ በፖለቲካ መሸነፉ ብልጽግና በፖለቲካ ብልጽግና እንኳ የለም። አብይ በፖለቲካ መሸነፉ መከላከያ ሰራዊትም ተልኮ ስለሌለው ድንበር እየጠበቀ አይደለም። መከላከያ ሰራዊት ህዝብን ጨፍጭፍ ብሎ እኮ ነው የሚላኩ። ስለዚህ ህዝቡ መከላከያ ደግሞ ህዝቡን አንጨፈጭፍም ብሎ በውስጥ ጠይቋል። በውስጥ ጥያቄ ሲጠይቁ ቆይቷል እኮ መከላከያ ኤግዞስት አርጓል። ጠይቁ እና ሰባት ዓመት ሙሉ የተዋጋ መከላከያ ነው። መከላከያ እኮ ለዘላለም አይዋጋም። ብሪፍ መሆን አለበት እኮ ውጊያ ራሱ እና አሁን መከላከያ ሰራዊት እየፈረሰ መሆኑን እያየን ነው። በቀላል አሁን ኦይሌት ማርኮ እያየን ነው። ፋኖ ማርኳቸው እያየን ነው። ይህ ምንድን ነው መልእክቱ? መከላከያ ሰራዊት የአብይ መከላከያ ሰራዊት በውስጡ አምኖ አይዋጋም፣ እጅ ይሰጣል ማለት ነው ከዚህ በኋላ። ስለዚህ አሁን ሰሞኑን በኦሮሚያ አካባቢ የምናየው አብይ ስሸነፍ ማለት የአብይ ሰራዊት ስሸነፍ፣ ምንድን ነው እያደረጉ ያሉት? ማህበረሰብን እናቶችን፣ አባቶችን መረሸን ጀመሩ። ኢሉባቦር አሁን ዳሪሙ ወረዳ በኦሮሞ ነፃነት ሰራዊት ስለተቆጣጠረች ሰሞኑ በጣም ጠረፍ ላይ አንተ ታቋለ ዳሪሙ ኢሉባቦር ኦኤልኤ ስለተቆጣጠረው በቃ ዝም ብሎ ጦርነት ተካሄደ። ከዛ ኦኤልኤ እንግዲህ ያው ሪትሪት ያደርጋል። እንደዚህ ይመስለኛል እናቶች ይረሸም አብይ የአብይ ሰራዊት እናቶችን ረሸነው። ይሄ ሰሜን ሸዋ ልጅሽ ኦሌ ነው ተብሎ እናትን፣ አርሲ ውስጥ እንደዚህ ሼኮችን መረሸን፣ የሃይማኖት አባቶችን መረሸን ልጆቻችሁ ጫካ ገቡ ተብሎ ተስፋ ቆርጦ አብይ ለምን በኦይል ላይ ወታደር ጋር መግጠም ስላቃተው ተመልሶ ምንድነው የሚያደርገው ቤተሰቦቹን መረሻ ይሄ አሁን ህገ ወጥ ነው ይሄ በአለም አቀፍ ህግ የተከለከለ ነው የጦር ወንጀል ነው የሚሆነው ዎር ክራይም ነው ለህግ መቅረብ ይመጣል እኮ እና በሁለቱም አቅጣጫ በኦሮሚያ ክልልም በአማራ ክልልም መከላከያ ሰራዊት እየተሸነፈ፣ በውስጡም በጣም ፈረካክሰዋል። በውስጥም የምናገኘው መረጃ ያንን ያሳያል። ስለዚህ ከዚህ በኋላም በአማራ ክልልም ሆነ በኦሮሚያ ክልል ዳግም ቁመናውን መልሶ እንደዚህ ያሸንፋል እንደዚህ ሰባት ዓመት ስላየን አይ ቲንክ መናገር እንችላለን፣ ይመስለኛል በኮንፊደንስ መናገር ይቻላል። በጣት የሚቆጠሩ ሰዎች ናቸው። እንደዚህ እንደዚህ እንደዚህ እየተባለ አሁን በሺዎች የሚቆጠሩ ናቸው፣ የኦኤልኤ ሰራዊት ዛሬ ፋኖም ተመሳሳይ፣ እና የአብይ መዋረዱ እየተዋረደ እንደሚሄድ ግልጽ ይመስለኛል። የሚጨምር ነገር ካለ ትጨምርና ወደ የአብያ አቤቱታ እንሻገር። ወደ አቤቱታው ሳንሄድ ምልኬሳ የሀይል ሚዛን ጉዳይን ስላነሳን ርዕሳችንም ስለ ሀይል ሚዛን ስለሚያወራ እሱን አንድ ነገር ለማለት ነው። የሀይል ሚዛን ስንል አንደኛ ባለፉት ዓመታት በትግራይ ጦርነትም ኦሮሚያ ውስጥ ባለውም በተለያዩ ቦታ በሚደረጉ ግጭቶችም ይሄ አገዛዝ ከርሟል ማለት ተቀባይነት አግኝቶ የህዝብ ድጋፍ አግኝቶ ሳይሆን አንድ ጊዜ እየመታ አንድ ጊዜ እየተመታ ከርሟል። እስከ ዛሬ ድረስ ደርሷል። ትግራይ ላይ የተደረገውን ሁላችንም እናውቃለን። በዛን ጊዜ ወታደራዊ በላይነት ያገኘበት ጊዜ ነበረ። ከዛ በኋላ ደግሞ ሱሪው ዝቅ ተደርጎ በዱላ እየተደበደበ ሸሽቶ ወደ ዋና ከተማ ተመልሷል። ከዛ በኋላ ያለው ሁኔታ በአፍጢሙ እየደፋው እንደሆነ አውቆ ለምኖ አስለምኖ፣ በፊት ተለምኖ እምቢ ያለው ለምኖ አስለምኖ ለድርድር ቁጭ ብሎ ፈርሞ ፋታ አግኝቷል። ያለው እውነት ይሄ ነው። በኦሮሚያም እንደዚህ ነው። አንድ ጊዜ እያባረረ አንድ ጊዜ እየሸሸ ሰባት ዓመት ደርሷል። እንግዲህ የኃይል ሚዛን ስንል አሁን ይሄ ነገር እየተቀየረ ነው ማለታችን ይሄ ነገር እየተቀየረ ነው። ምንድን ነው የሚቀይረው? አንደኛ እስከ ዛሬ ድረስ አገሪቷ ያላትን ሀብት በሙሉ ተጠቅሞ የሰውም፣ የገንዘብም የቴክኖሎጂም ኃይል ተጠቅሞ በአማራና በኦሮሚያ ያሉትን ወታደሮች ማሸነፍ አልቻለም። ኦኤልኤን ማሸነፍ አልቻለም። ማሸነፍ ይቅር፣ ባሉበት ቦታውም ተገድበው እንዲቆዩ ማድረግ አልቻለም። አዲስ የውጊያ አውድማ ከፍተዋል ብለናል። ይሄ ነው እየተደረገ ያለው። በአማራ ክልል በቴሌቪዥን በተለያዩ ሚዲያ አውታሮች ሲታይ እንደከረመ ነው። ክፍለ ጦሮችን ነው እየበተነ ያለው። ክፍለ ጦሮችን በትኖ እጅ አሰጥቶ እንዳውም መግለጫ እያወጡ የቆሰሉ ሰዎችን እባካችሁን ተቀበሉኝ፣ ከመንግሥት እነሱ በልጠው ለሰው ሕይወት አስበው እባካችሁ እያሉ ነው ያሉት። ስለዚህ የኃይል ሚዛን ተለውጧል፣ እየተለወጠ ነው ስንል ምን ማለት ነው? አንደኛ ሰባት ዓመት ሙሉ ያለውን ገንዘብ የአገሪቷን ገንዘብ የሰው ኃይል ቴክኖሎጂ ሁሉ ተጠቅሞ ማሸነፍ አልቻለም። አንድ ሁለተኛ፣ አሁን ባለንበት ጊዜ ላይ ወታደሮቹ አቅም እያነሳቸው እየተሸነፉ ነው ያሉት። ስለዚህ የኃይል ሚዛን ወዴት እያጋደለ ነው ነው በተደጋጋሚ እንደተናገር ነው። ባንናገርም ደግሞ የሚሰጠው መልእክት የፋኖ እና የኦኤልኤ በህይወት መኖር በህይወት መኖራቸው ብቻ የሚያሳየው የህዝብ ድጋፍና የፖለቲካ ቅቡልነት እነሱ እንዳላቸው ምንም ይሄ የትኛውም ሪበል ቢሆን ከመንግስት በአቅም በእጥፍ በልጦ አይደለም የሚኖረው። የህዝብ ድጋፍ አለው ወይስ የለውም ነው። የህዝብ ድጋፍ ካለው ይኖራል። የህዝብ ድጋፍ ከሌለው ይጠፋል። የሚታወቅ ነገር። ስለዚህ አሁን እየመቱ ያሉት እየበተኑ ያሉት ከዛ ቅቡልነት በተጨማሪ ጎል የሚያስቆጥርላቸው ነው፣ የነሱን ሞራል የሚያነሳ፣ የብልጽግናን ወንበዴዎች ደግሞ አቅም የሚነሳ ነው። ስለዚህ የህዝብ ድጋፍ ሲደመር አዲስ ወታደራዊ ድሎች ወደነሱ ነሱ ኃይል ሚዛኑ እያጋደለ እንዳለ የሚያሳይ ነው። ባይነ እሱን ነው የኃይል ሚዛን እያለን ያለ ነው። ስለዚህ ሰውየው ስልጣን ላይ ቢኖርም ወዲያ ወዲህ ወታደር እየላከ እናቶችን መረሸን ብችልም ድሮን እየላከ ቢገልም ይሄ አሸናፊነቱን እያሳየ ሳይሆን የኃይል ሚዛን እየተለወጠ እንዳለ ነው። እሱም ራሱ ድሮንን በተደጋጋሚ እየላከ ጤና ጣቢያ ሳይቀር ይሄ በሪፖርት እየቀረበ ነው። በነገራችን ላይ የምንናገረው የጤና ጣቢያ ተመታ የምንለው ቢቢሲ አማርኛ እና ቢቢሲ አፋን ኦሮሞ ሂዱ እና አንብቡ፣ ያላያችሁ ሰዎች ያልሰማችሁ ሰዎች ካላችሁ ማለት ነው። እኛ የምንናገረው ነገር አይደለም። አንድ ጤና ጣቢያ ውስጥ ፋኖች ለመታከም ገብተዋል ቆስለው በሚል ነርሶች ሳይቀሩ ወላድ እናት ሳትቀር በድሮን አቃጥለዋል። ጤና ጣቢያ ነው። ይሄ በቢቢሲ ተረጋግጦ የቀረበ ሪፖርት ነው የምናወራው፣ ማለት ነው። የሌለን ነገር አይደለም የምናወራው። ስለዚህ ይሄ ብርታትን አይደለም የሚያሳየው፣ ድካምን ነው የሚያሳየው፣ መዝለፍለፍን ነው የሚያሳየው። ወታደራዊ አቅምህ እያነሰ እየወረደ ህዝብን ወደ መግደል መሄድ ተስፋ የመቁረጥ እንጂ ተስፋ የመኖራል። ስለዚህ የኃይል ሚዛኑ በዚህ ነው የሚለካው ለማለት ነው። ምልኬሳ ቺኑ ብዬ ላቁም። አመሰግናለሁ። ካልከው የአለም አቀፋዊ ፋክተሩንም ማንሳት ተገቢ ይመስለኛል። ይሄ የኃይል ሚዛን በኢትዮጵያ አሁን ባለው ፖለቲካ እየተቀየረ ነው ብለናል። መቀየሩ ደግሞ ዋና ምክንያቶቹ የውስጥ ጉዳይ ነው፣ ዋናው አንተ እንዳልከው የውስጥ አቅም በተለይ ደግሞ ለፋ የፋኖ እና የኦኤልኤ የውስጥ አቅማቸው እያደገ መምጣቱ ነው። ያ ደግሞ ህዝባዊነታቸው ነው። አቅም ማለት ዋናው ነገር ህዝባዊነት ነው። ከዛ በኋላ ሌላው ሪሶርስ፣ ጠመንጃ፣ ስልጠና ምናምን ይመጣል። እሱ በተጨማሪ አንዱ የህዋትና ሚን ትግራይ የትግራይ ጦርነት በነበረበት ጊዜ አብይ በአገር ውስጥም ለምሳሌ ፋኖ ከአብይ ጋር ነበር በዛን ጊዜ። የሀይል ሚዛኑ ዛሬ ተቀይሯል። ፋኖ ከአብይ ጋር አይደለም። ፋኖ አብይን እየተዋጋ ነው። ስለዚህ አንዱ የሀይል ሚዛን ቦታውን ለውጧል። አንዱ ይሄ በውስጥም፣ በውጭ ደግሞ ለምሳሌ ኤርትራ ከአብይ ጋር ነበረች በትግራይ ጦርነት ጊዜ። ዛሬ ኤርትራ ከአብይ ጋር አይደለችም። በኋላን እንመጣበታለን። ሌላ ደግሞ አልቡራን በሱዳን እያሸነፈ ነው። ሀሜቲ አብይ የሚደግፈው ሀሜቲ እየተሸነፈ ነው፣ ቦታ እየለቀቀ ነው። ስለዚህ አብይ እኮ ሀመቲን የሚደግፈው በዩኤኢ ታዘው ነው። ዩኤኢ ነው አብይን የሚያሽከረክሩት ዩኤዎች ናቸው። ስለዚህ በሱዳን በኩልም ዩኤኢ እየተሸነፈች ነው። ኤርትራ ደግሞ የአልቡራንን ነው የምትደግፈው። ስለዚህ የአካባቢያዊ ጂኦፖለቲክስም አብይ ላይ ተጽዕኖ እያሳደረ ነው። ባላንስ ኦፍ ፓወር ተቀይሯል። እዛ አካባቢ። ስለዚህ አሁን ዩኤኢዎች ሉዝ እያደረጉ ነው፣ አብይ ሉዝ እያደረገ ነው። በአፍሪካ ቀንድ አጠቃላይ ባላንስ ኦፍ ፓወሩን የዓለም አቀፉን ካየ ነው አብይ አሁን ኤርትራ ናልኝ፣ ኤርትራ ብሎ ብለምን ኤርትራ የምትመጣለት አትመጣ፣ ነው የለም። ስለዚህ በኋላ እንመጣበታለን። ስለዚህ የኃይል ሚዛኑ ሙሉ በሙሉ እየተለወጠ ስለሆነ አብይ መሸነፉን በህልም እያየ ይመስለኛል። ስለዚህ በሀገር ውስጥ በዶሜስቲክ ፖለቲክስም ኃይል ሚዛኑ ሙሉ በሙሉ በህዝብ የተደገፈ በከተማ በገጠር ከአብይ ጋር ህዝብ የለም። ሰው አማራጭ ኃይልን እየፈለገ የጠየቀ እየደገፈ ነው። የግድ ስለሚሆን ሰው ተርቧል። ስለዚህ ለውጡ ይፈልጋል። ሰው በየቀኑ ይረሸናል። ስለዚህ ሌላ ኃይልን ይደግፋል። ይሄ ምንም የተፈጥሮ ጉዳይ እኮ ነው። ምንም አርጊመንት የምንሰጠው ነገር አይደለም። ስለዚህ ኃይል ሚዛኑ በሀገር ውስጥም በዓለም አቀፍም ጊዜ ወስደን ማውራት ይቻላል፣ እየተለወጠ ነው አብይም በተመለከተ